የኢትዮጵያ አቪዬሽን ፎረም በአዲስ አበባ ስካይላይት ሆቴል እየተካሄደ ነው። ፎረሙ የሚያድግ ግሎባል አቪዬሽን አፍሪካ ለምን ያገናኛል በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በፎረሙ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ፣ የቱሪዝም ሚኒስትር ሰላማዊት ካሳ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። ለሁለት ቀናት በሚቆየው ፎረም የአየር መንገዶችን የኤርፖርቶችንና የኢንዱስትሪ አቅራቢዎችን የተለያዩ ፍላጎቶች የሚዳስስ ሁሉን አቀፍ አጀንዳ ቀርቦ ውይይት እንደሚደረግበት ተገልጿል። ፎረሙ በአቪየሽን ዘርፍ አህጉራዊ ውህደት፣ የካርጎ ሎጂስቲክና የኢትዮጵያን የአየር ትራንስፖርት መሰረተ ልማትን ለማዘመን ወሳኝ ሚና እንደሚጫወትም ተጠቁሟል። የፌዴራል መንግስት ተቋማት የኢኮኖሚ ዘርፍ የስራ ኃላፊዎችና ሙያተኞች በአዲስ አበባ ከተማ የኮሪደርና ሌሎች የልማት ስራዎችን ጎብኝተዋል የስራ ኃላፊዎቹና ሙያተኞቹ መነሻቸውን ካዛንቺስ ኮሪደር ልማት በማድረግ በተለያዩ መዲና አካባቢዎች የተከናወኑ የልማት ስራዎችን ተዘዋውሮ እንደሚጎበኙ ተገልጿል ጉብኝቱን አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለም ፀሐይ ጳውሎስ ገለጻ አድርገዋል። በገለጻቸውም የኢኮኖሚ ዘርፍ የስራ ኃላፊዎችና ና ሙያተኞች ጉብኝት በኢኮኖሚ መስክ እየተመዘገቡ የሚገኙ ስኬቶችን በተግባር እንዲመለከቱ ነው ብለዋል። እየተከናወኑ የሚገኙ የልማት ስራዎች የቀጣዩን ትውልድ መጻ ጣፋንታ ታሳቢ በማድረግ ተሻጋሪ እሳቤ ተግባራዊ እየተደረገባቸው መሆኑንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የጊቤ 3 የውሃ ኃይል ማመንጫ ጣቢያ ባለፉት 9 ወራት ከ5430 ጊጋዋት ሰዓት በላይ ኃይል ማመንጨቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የጊቤ 3 የውሃ ኃይል ማመንጫ ጣቢያ ባለፉት 9 ወራት ከቅዱ በላይ ኃይል ማምረቱን የጣቢያው የኦፕሬሽን ስራ አስኪያጅ አቶ ደጀኔ ጉታ ገልጸዋል። ከማመንጫ ጣቢያው በ2017 በጀት ዓመት 9 ወራት 47256 ጊጋዋት ሰዓት ኢነርጂ ለማመንጨት ታቅዶ 54365 ጊጋዋት ሰዓት የኤሌክትሪክ ኃይል ማምረት መቻሉንም ተናግረዋል።